ሄኖክ ድንቁ የመኪና አደጋ ገጥሞታል። ምንድነው የተፈጠረው የሚለውን ዝርዝሩን ወደ በኋላ ነግራችኋለሁ። እንዲሁም ደግሞ በአባቱ ሽጉጥ የገዛ ጓደኛውን ተኩሶ የገደለው ሰው በእስር ተቀጥቷል። ስለሱም አዳዲስ ነገር ነግራችኋለሁ። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ሰዓቴን ጠብቄ ቦታ ላይ ተገኝቻለሁ። ዛሬም አዳዲስና ትኩስ አዝናኝና አስተማሪ ቪዲዮዎችንም ሰብስቤላችሁ መጥቻለሁ። በሚያስቀው የሳቅን አስተያየት በሚሰጠው አስተያየት እየሰጠን እስከ መጨረሻው አብረን እንቆያለን። ቀጥታ ወደ ቪዲዮዎቹ እናልፋለን።

ልጅ ውርስ አልካፈልም ብሎ ጥሎ ሲሄድ የሚጨፍር በጣም ከባድ ነው። በመጨረሻው ዘመን ፍቅር ትቀዘቅዛለች የተባለው ያደ ለባሌ ጓደኛ እያለን ነግሬዋለሁ። በቃ ኩክ ማድረግ አልችልም ከኔ ምስሮ ድንችት እንዳጠብቅ ብዬ ነግሬዋለሁ። ምስሮ ድንችት እንዳጠብቅ ብዬ ነግሬዋለሁ። ምን ልጠብቅ ነበር እኔ ሽ ያው ቃል ኖርማሊ ከሃይስኩል ጀምሮ አንድ ላይ ስለነበረ ያ ቃል የፋሚሊ ክትና ኗኗር ያ ቃል እሺ፣ ምግብ አንበላም እኛ ቤት አልሽ ኖ ኩክ ማድረግ እወዳለው ግን ጊዜ ይፈልጋል። በደመልመድ በደንብ እና ምን አለሽ እሱ እኔኔ መግባት እና ድንች እንጀራ አይደለም ማግባት የፈለኩት አንቺን ነው ምናምን አለ። ከዛ ግን አይኖ ፕሮሰስ ቀስ እያለ ምናምን አለ ያው የመጀመሪያ በዓላችን እኛ ተጋብተን ገና ነበር፣ እና ዶሮ በቃ ሙሉ ስትሰጠኝ ደነግጥከው። ማለት ምን ላረጋት ነው ምናምን ብዬ እንዴት እንደሚበለት ታቃለው፣ አይቻለው። እናቴ ጋር ግን ያው አልተፈተንኩም። ለብቻዬ ለብቻዬ እና በድፍረት ነው ያደረግኩት። ግን ቆንጆ ነበር። ሰራሹ ሰራውታ እስከ አስራ ሁለቱ መቼም ሶስቱ ወቷል። አውቀዋለሁ እንዴት እንደሆነ። ግን ዩ ሲሰጥህ ግር የሚልህ ነገር ነው እንጂ አይኑ አቆም፣ በጣም አሪፍ ነገር ነው። እንደውም አንዳንዴ ሰው የቤት ሰራተኛ ለምን ትቀጥራለ፣ አታገባው የሚባልበት ጊዜ አለ። ምክንያቱም ልክ ሚስት የቤት ሰራተኛ ስራ ፍና መስራት እንዳለበት ነገር ሁሉ ማለት ነው። ይሄ ደግሞ አሁን ያንቺ እና የባለቤትሽ ነገር የሚያሳየው ፍቅር ይበልጣል ። ሁለተኛ ነገር ደግሞ ያው መልክ ስጠኝ እንጂ ሙያ ከጎረቤት ይባላል። ሙያ መለመድም ጊዜ ይወስዳል እንጂ ይቻላል። ምን ትያለች በዚህ ጉዳይ? እንግዲህ አሁን ሀያ አንደኛው ክፍለ ዘመን ላይ ነው የምንኖረው። ወንዶች ጉብ ማድረግ መጀመር አለባቸው። የሆነ ሚስት ስታገባ ልብስ እንድታጥብል ወጥ እንድትሰራል ወይ ደግሞ ቤቱ እንዲወለወል አይደለም፣ ፋይናንሳሊ ሰፖርት አደርጋለች ነው ዴስ ሜንታሊ ሰፖርት አደርጋለች በቃ ብዙ ነገር ሴት መኖሯ ከጎን ብርታትህ ናት እንጂ ወጥ አስበ እንትን አስበ ማግባት ይሄ ስታጋባ እና ብትሰራ ግን ጥሩ ነው ባይዘወይ ሴት ቤቷ ማኔጅ ብታደርግ ብትሰራ ኩክ ብታደርግ ፍቅሯን አንደኛ የምትገልጥበት መንገድ ሴት ልጅ ኬሪንግ ስትሆን ቤቷን በኃላፊነት ስትቀበል ሞር ፍቅሯን ትገልጣለች ብትችል ጥሩ ነው አልቻልችም ማለት ግን ሳለፍ ናት ባለሙያ አይደለችም፣ ወይ ደግሞ ግዴታዋ ነው ማለት አለ ይለመዳል። ባይ ሰው ይኸው ግልጹን ተናግሮ መግባት መልካም ነው። ግን ባለሙያ ሳይሆኑ እንደ ባለሙያ አክት አርገው የሚገቡ ሴቶች ደግሞ አሉ። ከዛ አንበጫብጮ ይሰጡታል። ለማንኛውም እናንተ መልክ ስጠን ሙያ ከገሮ ቤት የሚለውን አስተሳሰብ ታምኑበታል እስኪ ሃሳባችሁን ንገሩኝ። የዚህ ግልጽነት ግን ተመችቶኛል። ሚዲያ ላይ በዚህ ደረጃ ለማውራት ራሱ መምቃት በጣም ጎበዝ ነች ብያለሁ። እውነት ሴክሱ ለመፈጸም ግን ሁለቱም ደስተኛ ሆኖ ከዛ፣ እንዴ ሴክስ እኮ ዝም ብሎ አስገብቶ እንትን ማለት እኮ አይደለም አደለ? ሚስትየዋም እንደተፈቀረች ፊልም ማድረግ አለባት፣ እንደሚወዳት ፊልም ማድረግ አለባት። ከዛ ነገር እርካታ ቋይ ቋይ እርካታ ማግኘት አለባት። ባልየውም እንደዛው። ባልየው ብቻ አይደለም የሚያደረገው በእርግጥ የኛ ማህበረሰብ ሴቶች ሴክሽዋሊ ኤክስፕሬሲቭ እንዳይሆኑ አድርጓል። ያም ትልቅ ፋክተር ነው። ባላቸውን እንደፈለጉ ቤቢ ዛሬ ፈልጋለሁ ምናምን ብላ እንዳትነግረው። ነካክታ ቂጧን አሻሽታ ትሉ ላይ ምናምን ና በቃ ገና አስነስታበት እዛ ጋር የሚደርሱት አይደለም። በግልጽ መናገር ስለማትችል ማለት ነው። ሴክሹዋሊ ታፍናለች የኢትዮጵያ ሴ ከዛ በኋላ ደግሞ ትዳር ውስጥ ከገባሽ በኋላ ብዙ አይነት ነገሮች አለ። የኛ ሳይክል አለ በወር ውስጥ አደለ? በጣም አናታችን ላይ የሚወጣበት ሰዓት አለ፣ በጣም ደግሞ የሚወርድበት። ሴክስ ላይ ብቻ ሳይሆን ሁሉ ነገር ላይ ኢነርጂያችን የሚወርድበት ታይም ፍሬም አለ። ባልና ሚስት በጣም በጣም በጣም ሬጉላርሊ ሴክስ ማድረግ አለባቸው። እንዴ እኔ ባላግቼ ሬጉላርሊ ካላገኘ በጣም ችግር ነው የሚፈጠረው። ዛጋ ባይዘው እያጨበጨበ ገብቶ ሳላደ ያ አይደለም ግን እነዚህ ነገሮች ኦንላይን በማያደርጉ ሰዓት ታይም ኤክስትሪሙ ሁላል ግን እነዚህ ነገሮች ኦንላይን በሚያደርጉ እንዴት እሷ እኮ ብቻ አይደለችም እሱ ቀኑ ሙሉ ወገቡን ሲቆርጥ ብሎ መጥቶ አልጋ ላይም ወገቡን መቁረጥ ላይፈልግ ይችላል፣ ጭራሽ ላይነሳለት ይችላል እኮ አይደል? ያኔ አንደርስታንድ ተደራርጎ የጆርዲ ግልጽነት ሌላ ሌቭል ላይ ደርሷል ጋይስ፣ በጣም ሌላ ሌቭል ላይ ደርሷል። ማለት ችግሩን ስታቀው የመፍትሄውን አምሳ ፐርሰንት ታገኛለ ይባላል እና እኔ የልጅቷ ማይንድ ሴት ይሄ ላይክ እውቀቷ ምናምን በጣም ሴቶች በዚህ ደረጃ እውቀት ሲኖራቸው ደስ ይላል። ግን ፌሚኒዝም የሚባለው አስተሳሰብ ውስጥ ከገባች በኋላ ነው ከባድ ግጭት የተጋጨች ያለችው በተለይ በሃይማኖት ዙሪያ ማለት ነው። እና በግሏ ግን ጎበዝ ናት፣ በጣም ደስ ይለኛል። አንባቢ ናት፣ ነገሮችን አንደርስታንዲንጓ ደስ ይላል ምናምን እና ይሄ ከዚህኛው አይዲዮሎጂ ብትወጣ ደስ ይለኛል እንደ ሀሳብ የግሌ ነው። ይሄ ግን በአስተሳሰብ ብንለያየ በሰውነቷ አከብራታሉ። ጠቅላይ ሚኒስትሩ ዶክተር አብይ ቲክቶክ ይጠቀማል አሉ። ሜንሽን አድርጉልኝ፣ ዶክተር አብይ ጉዳችንን ሰማ። በርበሬ እኮ አንድ ሺህ ብር ገባ ኪሎ፣ ክፍለ ሀገር ላይ በርበሬ የሚመረትበት ሀገር ላይ አንድ ሺህ ብር፣ ቡና አንድ ሺህ አንድ መቶ ንግድና ቀጠና ትስስር መፍትሄ ይስጠኝ። ነዳጅ ማደያዎች መንግስት አለ ይለም ማደያ ደብቆ መኪና በየቦታው ቆሟል። ከዛ የቆመበትን ኪራይ ምናምን ያስባል ህዝቡ ላይ ይጫናል። መልሱ ለምን ነጋዴዎቹንም አዳያዎቹንም ሰብስባ አትመክርልን? ድሮ ወጣቱ አስር ብር ነበር ቡና የሚጠጥ። ክፍለ ሀገር ላይ ይጽናናል ስራ ስለሌለ። ቡና ሀያ አምስት ብር ሀያ ብር ገባ። ከዛ ወጣቱ ቢያንስ ፑል ቤት ልዋል ሲል ደግሞ ፑል ቤቶቹ ምችን ግርግር ታጠቅመ ጨምረዋል። ወጣቱ ሳይፈልግ ሊሰደድ ነው በሊቢያ እነሱን ደግሞ መልሷት። መልሱ ሌላ ታሪክ ውስጥ ልንገባ፣ መኪናዎች ተሰልፈው እናያለን። በጣም ረጃጅም ሰልፍ ነው አሁን ያለው ነዳጅ ማደያ አካባቢ። እንዲሁም ደግሞ ነገሮች በጣም ከመረን እያለፈ ዋጋ ጭማሪ እያሳዩ ነው። በተለይ መጪው ክረምት እንደመሆኑ መጠን የቢዝነሱ እንቅስቃሴ ስለሚቀንስ ሰዎች ይሄን ክረምት እንኳን እንዴት እንደሚያልፉት እግዜር ያውቀው። ግን አሁን የጠየቀችበት መንገድ እውነት ለመናገር ስድብ የለውም፣ ጥላቻ የለውም

ለቆሎ ለሱፍ ፍትፍት ታዲያ ምንድን ልይዝ? ካለን ደግሞ ሰርግ አለ፣ ለቅሶ አለ፣ ሁለቱም አለ። ሰርግ ትዳር የሚባል ወጥመድ አለ፣ ሞት የሚባል ግዴታ አለ። አራት እግር አብላት አለ። በጣም አሪፍ ልበሰው።

ድንግልና መሬት አይደለም። ታግላታ ስመልሰውም ተመችቶኛል። ኧረ ክብደት። እሺ የሚያሳዝን ነው። በምስሉ ላይ የምትመለከቱት ጌቱ መስፍን የተባለ ግለሰብ አሰሪውን ሀጂብ ያሲንን ደሞዝ አልከፈልከኝም በሚል ምክንያት ገሎታል። ነገሩ እንዲህ ነው። ሟች ሀጂብ ያሲን ከኖህ ሪል ስቴት ኮንትራት ወስዶ በስሩ ሰራተኞችን አድርጎ ህንፃ ያስገነባ ነበር። በመሆኑም ጌቱ መስፍን የተባለው በስሩ የነበረ ሰራተኛ ደሞዝ አልከፈልከኝም በማለት ግንባሩን በፌሮ ይመተዋል። አንገቱንም በሽቦ ገመድ አንቆ ይገለዋል። ደሞዝ አልከፈልከኝም በሚል ምክንያት በአሰቃቂ ሁኔታ አሰሪውን የገደለው ተከሳሽ ጌቱ መስፍን በሀያ አንድ ዓመት ጽኑ ስራ ተቀጥቷል። ደሞዝ አልከፈልከኝም ብሎ በፌሮ መጥቶ አንገቱን አንቆ፣ በጌታ ስም። በእርግጥ ይሄ ቀን ስራ ላይ የሚሰሩ ሰዎች በጣም ልፋት ድካም ስላላቸው ደሞዛቸው ሲከለከል ያማል ግን ሺህ ጊዜ ቢያም መግደል እኔ በቃ ሺህ ጊዜ ቢያም ብራዛ መግደል ትክክል ነው ብዬ አላሰብም። እዛ ጋ ወጣ ብለህ ለአንድ ፖሊስ ብትናገር ብትናገር እኮ ያ ፖሊስ ሂዶ ለምን አልከፈልከውም ደሞዙን ብሎ ሊያስመልስልህ የሚችልበት በጣም ብዙ ሲቹዌሽን አለ። ብሩን የምታስመልስበት በጣም ብዙ መንገድ አለና አንቀ መግደል ተቀባይነት የለውም። በቃ ብራዘር ልክ አይደለም። በእናትህ በኢየሱስም ብቻ ያሳስባል። እስከ ሀያ አምስት አመት በትዳር ሳትጨቃጨቁ እንዴት ኖራችሁ? መላሽ ተጋብተን የጫጉላ ሽርሽር በፈረስ እየሄድን የሷ ፈረስ ጣላት። ተነስታ ግንባሩን እያሻሸችው ይሄ የመጀመሪያ ነው አለችው። ወዲያው መልሶ ጣላት። ይሄ ደግሞ ሁለተኛ ነው። ለሶስተኛ ጊዜ ሲጥላት በሽጉጥ ግንባሩን ብላ ገደለችው። እኔም በጣም ተናድጄ እንዴት እንዴት ፈረስ ትገያለሽ ብዬ ስቆጣት ግንባሬን ሳም አድርጋኝ ይሄ መጀመሪያ ነው አለች። ከዛ ቀን በኋላ አንድን ቀን ሳንጨቃጨቅ ይኸው አምስት አመት ሞላል። አሳይደለች ሁለተኛ ላይ እራሱ ከደረሰ ተካተለዋል ሁለተኛ እደላለሁ ሶስተኛ ላይ ነው የሚደፋው። ግን ሁለተኛውንም እስካሁን አልተጠቀመውም። ትዳር የአንዳንድ ትዳር መቆየት እንዲህ ነው ምክንያቱ ትላለህ። ኧረ ትዳር ማቆያ መንገድ ተመቸኝ እንትላለህ። ወደ ሁለተኛውም ራፍ ራሱ መሸጋገር አያስፈልግም። በቃ አምስት አርለም ሃምሳ አመት ቢሆን ብራዘር፣ በሰላም ኖር። ሽጉጥን ትጠጣለህ አረ በስመ አብ ሰው ከብዷል። እግዚአብሔር እሺ። በሞተ ሰው ጋብቻ ይፈጸማል ይለናል። ይሄ ሰው ደግሞ እጅግ የሚገርም መረጃ ልንገራችሁ። እስካሁን ሰምታችሁት ካላወቃችሁት፣ የፕላስ ምልክቷ በመካት ፎሎ አድርጉኝ። ኢትዮጵያ ውስጥ በሞተ ሰው ጋብቻ ሊፈጸም እንደሚችል ምን ያህሎቻችሁ ታውቃላችሁ? ነገሩ እንዲህ ነው። በደቡብ ኦሞዞን በሀመር ውስጥም ወንዱ ቢሞት በሱ ስም ጋብቻ ብቻ ይፈጸማል። በሀመር አንድ ሰው በስድስት ዓመቱ ቢሞት ቤተሰብ አስራ ስምንት ዓመት ሲሞላው ጠብቆም ሚስት ይፈልግለታል። የሚገርመውን መሰላችሁ የሴት ቤተሰብም ልጁ ሞቷል ብለው አይከለክሉም ። ልጃቸውንም ይሰጣሉ። ሙሽሪትም በወንዱ ሰፈር ቤት ተሰርቶላት መኖርም ትጀምራለች። የሚገርመው ምን መሰላችሁ ከዛ የሟች ወንድም፣ አጎት ወይም የቅርብ ሰው ጨለማን ተገን በማድረግ ቤቷ ውስጥ ገብቶ ከእሷ ጋር የግብረ ስጋ ግንኙነት ማድረግ ይችላል። የሚወለደው ልጅም በሟች ስም ይጠራል። ማለት ይህን መረጃ የሰማው ታዲያ ከደራሲ እንዳለ ጌታ ከበደ ንግግር ላይ ነው። አስባችሁታል እናንተ ሞታችሁ በስማችሁ ልጅ ሲጠራላችሁ ይሄ በቃ ኢትዮጵያ ውስጥ ማለት ነው። በጣም የሚገርም ታሪክ ብየዋል። ካልቸር ግን ማለ እኛ እኮ ምንም አናውቅም ጋይስ የምር ምንም አናውቅም። በመኖሪያ ቤት ውስጥ የተቀመጠ ሽጉጥ በጓደኛው ላይ በመሞከር የግድያ ወንጀል የፈጸመው የ15 ዓመት ታዳጊ በእስራት ተቀጣም። ነዋሪነታቸውም በጨንጮ ከተማ ያደረጉት አቤል ግሩምና ጌተሳጤን ፍቃዱ ጓደኛ ማቾች፣ ጎረቤት አማቾች ከመሆናቸውን ባሻገረ በአንድ ትምህርት ቤት የሚማሩ

አቤል የ15 ዓመት ታዳጊ ሲሆን ጌታ ሰጠኝ ደግሞ የ16 ዓመት ታዳጊ ነው። ወደ ትምህርት ቤት አንድ ላይ የሚሄዱ ለጨዋታና ለጥናት አንዱ አንዱ ቤቱ እየሄዱ ግንኙነታቸውን አጠንክረዋል። የካቲት ሁለት ቀን 2017 ዓም ከቀኑ 10 ሰዓት ላይ ጫንጮ ከተማ 02 ቀበሌ ጫንጮ ሆስፒታል አካባቢ ሁለቱም ታዳጊዎች በመኖሪያ ቤት ውስጥ እየተጫወቱ ሳለ አቤል የአባቱ የአቶ ግሩም ሙልጌታ ንብረት የሆነውን ቁጥሩ ቲኤ 115014 ህጋዊ ሽጉጥ ከተቀመጠበት ቦታ በማውጣት ከጓደኛው ጋር ሆነው እያገላበጡ ያያሉም ይተኩሳል ይሆናል አይተኩስም፣ በማለት አንዱ በአንዱ ጭንቅላት ላይ በመደቀን ሲሞክሩ አቤል በድንገት ጓደኛው ጌታ ሰጠኝ ጭንቅላት ላይ ደቅነው ነው የሽጉጡን ቃታ አስቦ በመተኮስ ግንባሩን በመምታቱ ህይወቱን ማለፉን ተገልጿል። የጓደኛውን ህይወት በድንገት የቀጠፈው አቤል በድንጋጤ ሽጉጡን እንደያዘ የተኩስ ድምጽ የሰሙ ወላጆች የተመታውን ጓደኛውን አፋፍሰው ወደ ሆስፒታል ይዘው ሄዱም ጉዳት የደረሰው ግንባሩ ላይ በመሆኑ ህይወቱ ሊያልፍ ችሏል። ፖሊስ ጉዳዩ እንደደረሰው ወዲያውኑ አቤልና ሽጉጡን በቁጥጥር ስር በመዋል የምርመራ መዝገቡን በአስከሬንና በጦር መሳሪያ በማጠናከር ለአቃቤ ህግ ልኳል የህግ በቸልተኝነት የሚፈጸም ወንጀሎችን በመጥቀስ ክስ የመሰረተ ሲሆን የአቃቤ ህግን ክስ የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ከ18 ዓመት በታች ባሉ ወጣቶች ላይ የሚፈጸም የወንጀል ድርጊትን በመጥቀስ ሰኔ 17 ቀን 2017 ዓ.ም በዋለው ችሎት ታዳጊው በሶስት ዓመት እስራት እንዲቀጣ ውሳኔ ማስተላለፉን የሰሜን ሸዋ ዞን አቃቤ ህግ ጽፈት ቤት የተለያዩ ወንጀሎችን ምርመራ አቃቤ ህግ ዳንኤል ንጉሴ ተናግሯል፣ ስትል መባወርቅ ነ ዘግባለች። የአባቱን ሽጉጥ ለመሞከር በሚል ግንባሩ ስማአቡል፣ ያውም በጣም ጓደኛ አብሮ አደግ። እንግዲህ እኔ አንዳንዴ ግን ለዚህ እኮ ነው ልጆች የማያዩት ቦታ እንዲቀመጥ ማለት ልጆች የማይደርሱበት ወይ በጣም የሚቆለፍ ምናምን ካዝና ነገር ቢኖር መልካም ነው። እንዲህ አይነት የጦር መሳሪያ በፊት ለፊት አርገህ ለልጅህ መሰናክል ከምትሆን መደበቁ የተሻለ ነው። ግን በቃ ከባድ ነው በጣም ይሄ፣ ፊልም ላይ ያየውን ነገር ወደ እውነት ላይ ከባድ ነው። ምን ማለት ይቻላል ቤተሰብ ሰላም ነው እኔ ጋር ሰላም ነው። እናንተ ጋር ሰላም ነው ሰላም ነው። እና የሚገርመኝን ታሪክ ልንገራችሁ። በጣም ያስደንቀኝን የፈጣሪን ስራ ማድንቅበትን ታሪክ ልንገራችሁ። ቢቢሲ፣ ሲኤንኤን የዘገቡት ነው ይዜ እና ኢትዮጵያ ውስጥ ነው በሁለት ሺህ አምስት በነጮቹ አቆጣጠር ነው እና እንደዛ ነገር እና ቢቢሲ ሲኒም የዘገቡትን የዘገቡት ነው የምነግራችሁ። ዝም ብሎ ተረት አይደለም ማለት ነውና አንዲት የ12 ዓመት ጻል ልትደፈር ወንዶች ይሰበሰቡና ይጠልፏትና ሊደፍሯት ማና እና እና እና ሊደፍሯት ወደ ጫካ ይወስዷታል እና ጠልፏትም ሊያገቧትም ብቻ ሊደፍሯት ሲሉ ከጫካ ውስጥ ኮሽታ ይሰማሉ። ዞር ሲሉ አራት አንበሶች ጃስ አሏቸው። ጥለዋት ልጅቷን ያው እንዴት እንደሮጦ አልነግራችሁም። እንዴት አራት አንበሳ ከፊት ሲቆም ይሰማል እንግዲህ ያው ልጅቷ እንግዲህ ያው ያንበሶቹ ጣፋንታ ነች፣ ቀረች በቃ ተበላች ብለህ ስታስብ ምን ቢፈጠር ጥሩ ነው? ማን ፈጣሪ ነው ግን ፈጣሪ ነው። ይኸው አንዳንዴ የሚሰራበትን ወይ አራቱ አንበሳ እንኳን ሊበላት እያበሏት፣ እያጠጧት ጠበቋት፣ ለአንድ ቀን አይደለም። ከማን የጠበቁት? ከነዚህ አህዮቹ። አዎ አዎ። እና ፌሚኒስቶች ደግሞ ስርዓት ያዙ። አሁን የሰምታችሁ ደግሞ እንትልታቱ እና አንበሶቹ አውሮ ደፋሪዎቹ ተመልሶ መጡ። ጭራሽ እያሳደዱ ማለት ነው እንግዲህ እያሳደዱ ደፋሪዎቹ ድራሻቸውን ያጠፉት። ከዛ ለስምንት ቀን ለአንድ ቀን እኮ ጥሩ ነው፣ ለስምንት ቀን ልጅቷን አደን ሳይወጡ አራት አንበሳ ከቦ ሲጠብቃት ነበር። ይሄ እኮ ዊርድ እኮ ነው፣ ያሰሩት ልጅ ነች። ዊርድ ነው ይሄ እኮ በጣም እና ፖሊስ ሲመጣ፣ በጣም የሚገርመኝ ታሪክ ደግሞ ፖሊስ ሲመጣ ፖሊሶቹን ከሩቅ እንዳዩዋቸው ጥሏት ይሄ ፖሊስ ዩኒፎርም እንዴ እኮ ነው እሱ ራሱ። ፖሊሶቹ ሲያውቁ ከስምንት ቀን በኋላ አብለቷ ጠጥቶ አለቀቋት። ይህኮ ዊርድ እኮ ነው፣ ዊርድ፣ በጣም ዊርድ ነገር ነው። እና አንዳንዴ ምን እላችሁ ነው መሰላችሁ ዋናው ነገር ወደ ቁዴ ስገባ፣ ፈጣሪ አንተ እመን፣ እንደዚህ ልጅ ንጹሕ ልብ ይኖርህ እንጂ እመነኝ፣ እመነኝ ከጠላት መንጋጋ እንደዚህ ነው ፈልቅቆ የሚያወጣ እመነኝ። ወደቀ፣ ጣለው፣ ሰበር ነው ብሎ ጠላት ሲተማመን ማለት ነው ማን ማን አይተኛም የማይተኛው ማለት ነው። እንዲህ ነው ከፍ የሚያደርገው እውነቴን ነው ማለት አይዞ እውነት አይዞ አይዞ እውነት ልብንና እምነትን ብቻ ታጉድ። እውነት እኔ አንድ አንድ ይገርመኛል በቃ ወደቀ ጣለው ሰበር ነው። ማንን ነው የምትሰብሩት? ማን እሱ እያለ ማንን ነው እኔ ነው የምትሰብረኝ? ከኔ ከኔ ጎብዬ ይመቻቹ። ለማንኛውም ትንሽ ስሜታዊ ይሁን፣ የሚገርም ታሪክ ነው ቤተሰብ በጣም ስሜታዊ ያደርጋል። እውነት ልጁ ስሜታዊ በመሆኑ አልተገረሙም። እኔ ራሴ ስቶሪውን ስሰማ ነዝሮኝ አለ። በኢየሱስ ስም ብቻ እውነት ነው። እናንተ መልካምነታችሁን ጠብቁ። እናንተ በትክክለኛው መንገድ እየሄዳችሁ ከሆነ ከእግዚአብሔር ጋር ካልተለያያችሁ በምንም አይነት ሲቹዌሽን ውስጥ ብትሆኑ እግዚአብሔር ያወጣችኋል። ይህን እንዳትረሱ። ከዚች ልጅ በላይ እንግዲህ ምንም ሊያሳምነን የሚችል ታሪክ የለም። በኢየሱስ ስም የ12 ዓመት ህፃን ልጅ በጎሮምሶች ልትደፈር የነበረች በአንበሶች አስጥለዋት ከዛ ስምንት ቀን መግበዋት፣ በስምንተኛው ቀን ፖሊስ ሲመጣ ጥሎም። ኢማጂን ጋይስ ጂሰስ። በጣም የሚገርም ነው። ብቻ መጽሐፍ ቅዱስ ላይ እንደዚህ አለ አይደለ? የዮሴፍ ታሪክ መሰለኝ ባልሳሳ፣ እንደዛ አይነት ስቶሪ አለ። ከተሳሳትኩ ይቅርታ፣ ግን ያ ተደገመ ማለት ነው። ማይ ጋሽ የሚገርም ነው በጣም። ይህ ድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቻችን እኛ ኳለፍ ነው እናንተን ግን እንታዘብናት። መልካም ጊዜ እውነት ነው። ይድረስ ባይዘዌ ቤተሰቦች፣ ክፉ ቀን ሲመጣ ትክክለኛ ወዳጃችሁን ትለዩበት አላችሁ። ክፉ ቀኖች ይምጡ፣ አንዳንዴ አይረዘሙብን። እነዛ ክፉ ቀናት አይርዘሙ እንጂ መምጣታቸውን እንዳጠሉ። ምክንያቱም እነዛ ክፉ ቀናት ትክክለኛውን የኛን ወዳጅ የምንለይባቸው ቀናቶች ናቸው ማን ነው እናንተን በባዶነታችሁ በውድቀታችሁ ሰዓት ከጎናችሁ የሚቆመው ከፈጣሪ በታች ማን እንደሆነ ታያላችሁ እና አዎ እኛ ግን ታዘብናችሁ ያንን ችግር አለፍ ነው ይመቻችሁ ብለናል አሪፍ ሜሴጅ ነው ወንድማችን ሄኖክ ድንቁ ከሞት እንደተረፈ ተናግሯል። አርቲስት ሄኖክ ድንቁ ኪዳነ ምረት በለተ ቀኖም ከሞት እንዳተረፈችው ተናግሯል። ባለፈው ሰኞ ሰኔ 16 ቀን 2017 ዓመት ምረት በዳይሬክተር በፕሮዲውሰርነት የመጀመሪያውን የሲኒማ ፊልሙን መስራት በጀመረበት በስምንተኛው ቀን ጠዋት አራት ሰዓት አካባቢ መገናኛ ዘፍነሽ ፊት ለፊት የመንገዱ መካፈያ ላይም የመንገድ ትዕይት እየቀረጠ ያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገሽቶ ከባድ የእግር ስብራት እንዳደረሰበት ተናግሯል ተደርጓል። እንደ አደጋው ቢሆን ዛሬ በህይወት አልኖርም ነበር። ነገር ግን ሁሌም ስሟን ከአፌ ላይ ይቻት የማላውቃት ኪዳነ ምህረት በለተቀኖን ከሞት አትርፋኛለች ሲል እንግዲህ ሄኖክ ድንቁ የኪዳነ ምህረትን የእርዳታ እጅ አመስግኗል። ወንድማችን ሄኖክ እግዚአብሔር ጨርሶ ይማረ። እንዲህ አይነት አደጋዎች በጣም እየበዙ ነው። የመኪና አደጋ ሰሞኑ እንደሰማችሁት እንግዲህ በጣም ብዙ ሰዎችን ዘጠኝ ሰው በቅርቡ የሞተበትን ታሪክ ታስታውሳላችሁ። ከዛም ውጭ ሌላም እዚህ በሱሉልታ ራሱ አደጋ ተፈጥሯል። የመኪና አደጋ በጣም እየበዛ ነው ያለው። ጥንቃቄ ማድረግ ያለብን አሽከርካሪዎች ከሆን እግረኞችን፣ ከሆኑ ሁላችንም ጥንቃቄ አድርገን ህይወታችንን ከድንገተኛ አደጋ ብንጠብቅ መልካም ነው። የድንገተኛ አደጋ በጣም ክፉ ነው። በጣም ቤተሰቦች ከድንገተኛ አደጋ እግዚአብሔር ይጠብቃቸው። ሄኖክ ድንቁም እንግዲህ በቅርቡ ተሽሎት ወደ ስራው እንደሚመለስ ተስፋ እናደርጋለን። ደግሞ በቅርቡ ቀለበት አስሯል ተብሎ እየተወራ ነበረ። እንግዲህ ምን ያህል እውነት ነው የሚለውን እርግጠኛ ባልሆንም፣ ኤኒዌይስ ግን አሁን ደግሞ የመኪና አደጋ ገጥሞታ ፈጣሪ ከሱ ጋር ይሁን። ለማንኛውም ቤተሰቦች ለዛሬ አመጣውላች ቪዲዮች እነዚህን ይመስሉ ነበር። እንደተለመደው በእናንተ ፍቅር 50 ሺህ ደርሰናል። አሁንም በእናንተ ፍቅር መቶ ሺህ እንገባለን። በእርግጠኝነት በጣም እተማመንባችኋለሁ። ሰብስክራይብ እና ላይክ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።